በቃ ወላዋይነት አያስፈልግም። ለአቋማችሁ መጥናት አለባችሁ። ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ፣ የምንሄድበት መንገድ ትክክል ነን ወይ ብላችሁ እንድታስቡ ይችን ሁለት ቀን ሰጠዋችሁ አልኳቸው። እነሱ ሁለት ቀንም አላስቆዩኝም በንጋታው እማ ልክ ነን እኮ እኛ እኮ ለአንቺስ ደብቀንሽ ነው እንጂ እኮ እንደዚህ እንደዚህ እኮ እየተማርን እንደዚህ እንደዚህ እየተወያየን እኮ ስድስት ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች፣ እያወራን እኔ ልጆቼ እንደዚህ እንደዚህ ብለውኛል ብያልኩሽ ሻዕዳ ያዘች። እዛው ማን ነው ስም ይጠፋብኛልና እንትንም አሉ ውስታዝ ነው ውስታዝ ነበረ፣ ከድጃ ብሎ ስም አወጣላት። ያዋንች ቤት ሻዕዳ ያዘች ማለት ነው ከዛ በኋላ ያችኛዋ በሶስተኛው ቀን ነው። በአራተኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ የዛን ቀን ስላልነበረች ነው መሰለኝ ያለያዘችው። ብቻ በቃ ትንሽ ተወዛ ግቤ ነበር። ጭንቅላቴ ልክ አልነበረም። ጨጓራዬ ልክ አልነበረም። አንጀት ቁስለት ተብዬ መድኃኒት ወሰርኩኝ። በቃ ምንም በቃ ልክ አልነበርኩም። ከዛ በኋላ በቃ በልጆቼ ካመንኩ በኋላ ሲሰተሩ ሳይ ይቺ ትልቋ እምብርቷን ጥላ ነው የምትለብሰው። ደስ ይላታል፣ እምብርት መጣል። ሱሪ በቃ ሀባብ ነው የምትለብሰው። እኔ እና እሷ ያጣላል ነበር። ኧረ አንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ። እሷ ደግሞ በቃ ደስ ይላታል፣ የሆነ ወገቧም ያምራል፣ በቃ ደስ ይላታል። አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ እያለኝ አልመጣም። አሁን በቃ እውነት ለመናገር እስልምና ለእነሱ ብቻ ሳይሆን ለእኔም ሰላም አለው አሁን ቢያንስ አንቺ ብርትሽ እንትለሽ እንደዚህ ምናም ብዬ አልጮህም። እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት። ያነቡልኛል እማ እንደዚህ እንደዚህ ነው ይሉኛል። በስነ ሥርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሽው ምንድን ነው ተራዊ ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ እጠጣለሁ። አብሬ አስፈጥራለሁ። ምን እላ በቃ ይሄ ደስ ሲል በተለይ ደግሞ ለሊት ተነስቼ ስቀሰቅሳቸው ተነሱ ዘጠኝ ሰዓት ተነስቼ ተነሱ፣ አሟሙቁ ምናምን ብዬ ዘጠኝ ዘጠኝ ሰዓት እነሱ በጾሙት እኔም ብልት